በባህላዊ ወግ መፈወስ ወደ መርመር ሚዲያ እንኳን ደህና መጣችሁ። ዛሬ ወደ ሻሽመኔ አዘናቂ ታሪክ እንገባለን። ዘመናዊ ህክምናን ያስናቀ የመፈወስ ታሪክ አበራሽ ማራን በፍቅር ባዚቴ እየተባለች የምትጠራውን በባህላዊ ልምዶች ሌሎችን ለመርዳት ህይወቷን የሰጠች የሰባ አመት አዛውንት ሴት እንተዋወቃለን። ባዚት የመደበኛ ትምህርት የላትም። ነገር ግን የመፈወስ ጥበብን ተከናለች። ከተሰበሩ አጥንቶች መጠገን ጀምሮ እስከ መካንነት ማከም ድረስ ዘዴዎቿ ውጤታማ እንደሆኑ ሁሉ አስደናቂም ናቸው። እውቀቷን የተማረችው በህልም ነው። መንፈሶች በጥልቅ እንቅልፏ ወቅት ይመረዋት ነበር፣ እንዴት መፈወስ እንዳለባት ያስተምረዋት ነበር። ጉዞዋ የጀመረው ፈዋሽ ከመሆኗ ከረጅም ጊዜ በፊት ነው። በሰላሳዎቹ እና አርባዎቹ ዕድሜዋ ሳለች በኩየራ ሪፈራል ሆስፒታል ዘመናዊ የወሊድ አገልግሎት እምብዛም በሌለበት ወቅት ባዚቴ አዋላጅ ሆና እናቶች አዲስ ሕይወትን ወደ ዓለምን እንዲያመጡ ትረዳቸው ነበር። ይሁን እንጂ የዘመናዊ የወሊድ አገልግሎት ተደራሽነት ከተሻሻለ በኋላ ይህን ወሳኝ ሥራ ትታ የቤት መቤት ሆነች ችግሯን ተጋፈጠች ባዚቴ ባለቤቴ ከሞተ በኋላ እኔና ልጆቼን ለመመገብ ተቸገርኩ አስቸጋሪ ጊዜም ነበር ትላለች በዚህ ፈታኝ ወቅት አስደናቂ ነገር ተከሰተ ሕያው መንፈሶች በጥልቀት እንቅልፏ ባዚቴን ጎበኟት ስሟን እየጠሩና አዲስ ዓላማ ሰጧት ባዚቴ መንፈሶቹን ሕያውና መሪ አካላት እንደሆኑ ገልጻለች የሚበላዋጥቼ የሚጠጣዋጥቼ አራት ቀን ሙሉ ሰባ ሰባት አራት ቀን ሙሉ ሳልበላን ተቀምጬ ይሄን

አሰተኛ ተሆን ያው ሲሉ ግራ ሲገባኝ፣ እኔ ከዚህ ከምድር ተስቃዬ ሰማይ ይሻላል ብዬ እየሰ መጣ። በቃ አንደኛው አረቄ እንዳታውጭ አረቄ አንደኛው ሁለተኛ አረቄ እንዳትጠጭ፣ እኔ የሚሰጥሽን ስራ ስሪ። የሞት ገንዘብ አትይ። ልጅም ሆን አዋቂም ሆን ማትወልድን ሴት ሁለታችሁ ይዱና ተመርምሩ። ባልና ሚስት የምትወልደው ሴት አባ ወራ ቀንድ ገና ሳልወለደም ተወነ እሱ አንተና እሱ ሁለታችሁ ፊዱና ተመርምሩ። እሱ ፍሬ ስለየለም እሷ ፍሬ ታለሽ ለምትቀላልዳለሽ ሁለታችሁ እንግዳ ተወደዳችሁ ተቀመጡ፣ አለበለዚያ ፍሬ ተፈለገሽ ሂጂ። መፈወስ ጥበብን እና መመሪያዎችን ሰጥቷት ስጦታዋን እንድትቀበልና ሌሎችን እንድትረዳ አበረታቷት፣ እንዲሁም ከአልኮል እንድትርቅም ከለከሏት። መገኘታቸው ለውጥ አምጥቷል፣ ወደ አዲስ የህይወት አላማ መርቷታል። እንደ ባዚቴ ገለጻ መንፈሱ ከአልኮል እንድትርቅና ሰዎችን በትንሽ ክፍያ እንድታክም አዘዛት። በቀን ስንት ሰው ይመጣ? ለሆነ እንጂ እንደዚህ ትሰራለች። አልችልም፣ ቁጥር አልችልም፣ በጣም ብዙ ነው። አዎ ብዙ ነው። ሁሉን ይድናል። እግዚአብሔር ተመስገን። ኬት ኬት ይመጣል ነው እንጂ ኬት ኬት አገር እኔ ኬት ከባሌ ከአዲስ አበባ ከዶዶላ እኔ የሚመጣው ቦታ ምን የማውቀው ነገር የለም። ብቻ ድኖ ሄዶ ወልዶ

ቷ ውስጥ የመቀየር ነጥብ ነበር። ይህ ታሪክ ወደ ጥልቅ ትምህርት ይመራናል። በሜታፊዚክስ አጽናፍ ዓለም ውስጥ ከሰው ልጅ ግንዛቤ በላይ የሆኑ ተአምራት አሉ። ብዙ የሕይወት ገጽታዎች በዘመናዊ ሳይንስ ያልተገኙ ናቸው። የባዚቴ ጉዞ የዚህ እውነት ተጨባጭ ማስረጃ ነው። ይህን አስቡበት። ከሳይንሳዊ ማዕቀፎቻችን ጋር የማይጣጣሙ ልምዶችን ምን ያህል ጊዜ እናጣጥላለን? የባዚቴ የመፈወስ ችሎታዎች ግንዛቤዎቻችንን ይፈታተናሉ እና ከምናየው ወይም ከምንለካው በላይ የሚሰሩ ኃይሎች እንዳሉ ያስታውሱናል። ታካሚ አንድ እንዲህ ትላለች ለአመታት ልጅ ለመውለድ ከሞከርኩ በኋላ ባዚቴ ተስፋ ሰጠችኝ። አሁን ኩሩ እናት ነኝ። ነገር ግን ዛሬ እዚህ የተገኘሁት በልጄ ጉዳይ ነው። ልጄም ተሽሎት ደስ ብሎኝ እየገባሁ ነው። ድሮ ነው የማውቃቸው እሳቸው ነው። በጣም ድሮ ማለት ልጅቱም ሁለት ነበሩ ማለት ይቻለ ማለት ስለዚህ አሁን ይሄ ደግሞ አሁን ሲታመምብኝ እረሰቸው ነበር ነው ስለቆየ በጣም ስለቆየ ነው። ሌላ እናት ሮማን ጀማል የተባለችው ደግሞ እንዲህ ትላለች፣ ልጄ እጁት ሰብሮ ነበር እና ዶክተሮች ለመዳን ወራት ይወስዳል አሉኝ። እሷዋ በጥቂት ሳምንታት ውስጥ አስተካከለችው። ትላንትና በጣም ያበጠ ነበረ። አሁን አልሐምዱሊላህ በጣም ቀንሶ። እሷ በሰጠችኝ መመሪያ ያለችኝን ነገር አድርጌ ተጠቅሜ በጣም ለውጥ አሳይቶኝ ይዤው መጥቼ ድጋሚ አይታው አሽታው አስተካከለችኝ በጣም ለውጥ ነው ያየው። እና ከዛ በፊት ወጌሻ ጋር ወስደች ነበረና፣ ለባዲቴ ደብቀሻል። ያቺ ወጌሻ ጋር እንዴት ነበር ወስለሽ፣ ምን ሆነ? ዛው ወጌሻ ጋር ወጌሻ ጋር ወስፈከፈ ሰዓት በእርግጥ ያው እኛ የምናውቀው እሷን ነበረ። በአጋጣሚ በድንገት ይዤ ሄድኩና ከዛው አሸችው ድጋሜ መምጣት አያስፈልግ ምናምን ብላ። ከዛ በኋላ ያቺ ያሸችው እየባሰበትና እያበጠ ሲመጣ መልሰን ወደ ባዚቴ ይዘን መጣንና ባዚቴ ያየችው በእጇም ሳትነካው ብቻ ታውቃለች። ድሮም ስራዋ ስለሆነ ብዙ ልጆችን አምጥተንም ድኖልንም ይዘን ገብተናል። አሁንም እንዳየች ደግሞ ተነካክቷል ብላ በአይኗ አይታ ብንደብቃትም አወቀች አወቀች እና ከዛው በአብሽ በምናምን በሞቀ ውሃ ማርገሽ በበረዶ ማርገሽ ይዘሽ ነው ያለችኝ። አሁን የልጅ ልጅ ይኸው አስተካክላልኛለች። አሁን በጣም ለውጣለሁ ነርኩቤቲ እና መጀመሪያ ሆድ ውስጥ ያመኝ ነበር ሐኪም ቤትም ሄጄ መፍትሄ አላገኘሁም። ታዲያ አንድ ጓደኛ ነበረ እንደዚህ የሚያመው እሱን አንድ ቀን አግኝቼው አንተ እንዲህ ከምትሰቃይ ለምን ባዚቴ ጋር ትሄድም? አለኝ ባዚቴ ማናት ብዬ ጠየቅሁት። ባዚቴ እኮ እዚህ ዜሮ ሶስት ቀበሌ ላይ ያሉ አንድ አዛውንት ናቸው እና በልምድ ሰውን ያክማሉ። እኔ እንደዚህ ያመኝ ነበረ ሰው ነግሮኝ እሷን ጠቁሞኝ እሷን ጋር ከሄድኩኝ በኋላ አሸችኝና ከዛ በኋላ ሰላሜን አገኘው አንተም እሷ ጋር እንድትሄድ መክረሃለሁ ብሎ ሲለኝ እኔ እዛ ሄድኩኝና እና መፍትሄ አገኘሁ። እችን ሴት ፈጣሪ እድሜዋን ያርዝማት ብዬ ጸሎት አደረኩላት። ዘዴዎቿ ከፍተኛ ተጽዕኖ ማሳደር መቻላቸው ግልጽ ነው። ነገር ግን የአካባቢው ሐኪሞች ስራዋን እንዴት ያውታል? ስማቸው እንዲጠቀስ የማይፈልጉ አንዳንድ ሐኪሞች እንዲህ አሉ። በዘመናዊ ሕክምና ልረዳቸው የማንችላቸው ጉዳዮች አሉ እና አንዳንድ ጊዜ ታካሚዎችን ወደ እሷ እንልካለን። ባዚቴ የፈጣሪ ስጦታ አላት። ባህላዊ ፈውስ ብዙውን ጊዜ በጥርጣሬ ይታያል፣ ነገር ግን በሻሸመኔ ከዘመናዊ ልምዶች ጋር አብሮ ይኖራል። ማህበረሰቡ የባዚቴን ልዩ አቀራረብ ከፍ አድርጎ ይመለከታል። ባዚቴ ከምናየው በላይ ለጤና ብዙ ነገር እንዳለ ታስታውሰናለች። ታሪኳ የአጽናፈ ዓለምን ምስጢሮች እንድንመረምር እና ታምራት በአቅራቢያችን ሊሆኑ እንደሚችሉ እንድናስብ ይጋብዘናል። በዚህ ጉዞ ስለ ተቀላቀላችሁኝ አመሰግናለሁ። ይህ ታሪክ አነቃቂና አስገራሚ ነው ካላችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮፒ ሊንክ እያደረጋችሁ አበረታቱን። ቸርን ሰንብት